እሺ ክቡራን ተመልካቾቻችን አሁን የምንገኘው በእስክንድሪያ ወይም በአሌክሳንድሪያ ከተማ በቅዱስ ማርቆስ ካቴድራል ነው። ይህ ታላቅ የተቀደሰ ቦታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማርቆስ አባታችን እስክንድሪያ እናታችን ብላ ለብዙ ሺህ ዓመታት የጠራችው ዋናው ቦታ ላይ ነው የምንገኘው። በዚህ ቦታ እንግዲህ የቅዱስ ማርቆስ አገልግሎት የተከናወነበት ነው። ቅዱስ ማርቆስ እንግዲህ ቁጥሩ ከሰባ ሁለቱ አርዴትና ቅዱስ ወንጌልን ከጻፉ ከአራቱ ወንጌላውያን አንዱ ነው። በዓለ ጳራቅሊጦስ የምናከብረው በተለይ የማርቆስ እናት ቤት ነው። የሐዋርያ ስራ ምዕራፍ አንድ ላይ እንደምናነበው በሰገነት ላይ ሆነው ሲጸልዩ፣ ምዕራፍ ሁለት ላይ ደግሞ እግዚአብሔር መንፈስ ቅዱስ በነፋስና በእሳት አምሳል መጥቶ ሰባ አንድ ቋንቋ ከብራይስጥ ጋር ሰባ ሁለት ቋንቋ የተገለጸበት ቦታ የቅዱስ ማርቆስ እናት መኖሪያ ናት እና ቅዱስ ማርቆስ የእጣው ወይም ስብከትታው እስክንድሪያ ነበረች። እንግዲህ በሜዲትራኒያን ባህር በኩል አድርጎ ነው እዚህ ታላቅና የተቀደሰ ቦታ የደረሰው። እዚህም እንግዲህ የመጀመሪያዋ የኮፕቲክ ቤተክርስቲያን የተመሰረተችበት ነው። እዚህ ቦታ ቅዱስ ወንጌልን አስተምሯል፣ ብዙዎችን አሳምኗል፣ ብዙዎች እንዲጠመቁ አድርጓል፣ ኤጲስቆጶሳትን ሾሟል፣ ካህናትን ሾሟል፣ ዲያቆናትን ሾሟል። በዚህ መንፈሳዊ አገልግሎት ከቆየ በኋላ ያው እንደሚታወቀው በ68 ዓመተ ምህረት ላይ ሚያዝያ 30 ቅዱስ ማረ ማርቆስ እዚህ ቦታ ላይ በሰማዕትነት አርፏል ማለት ነው። እና የከበረ ስጋውም እዚህ ቦታ ላይ ተቀምጧል። በኋላ ሄደን የምናየው ይሆናል። እንግዲህ ቅዱስ ማርቆስ የመጀመሪያን የነገረ መለኮት ትምህርት ቤትም እስክንድሪያ ላይ ነው የመሰረተው። ስለዚህ የመጀመሪያ የነገረ መለኮት ትምህርት ቤት እስክንድሪያ ላይ ነው እዚ ነው የተቋቋመው። ቀጥሎ አንጾኪያ ላይ የተቋቋመው የአንጾኪያ የነገረ መለኮት ትምህርት ቤት ነው። እንግዲህ በዚህ ቦታ ላይ ብዙ የነገረ መለኮት ምሁራን ወጥተዋል። የእስክንድሪያ ሊቃ ቻነ ጳጳሳት ጳጳሳት፣ ኤጲስቆጶሳት፣ ቀሳውስ፣ ዲያቆናት ይልቁኑ ደግሞ የነገረ መለኮት ተመራማሪዎች ወጥተዋል። በተለይ ደግሞ ቅድመ ልደተ ክርስቶስን በእስክንድር በንጉስ እስክንድር በታዋቂው እስክንድር የተመሰረተች ከተማ ከመሆኗ ጋር አንጻር የፍልስፍና ማዕከል ነበረች፣ የንግድ ማዕከል ነበረች። ብዙ ባህሎችን ያስተናገደች ታላቅ ከተማ ከመሆኗ አንፃር በእውነት ስመገናናናትና በዚህ ስፍራ ላይ ዛሬ ለምሳሌ ሄዳር ዘጠኝ ነው አርዮስ የተወገዘበት ይታሰባል። ጉባኤ ኒቄያ ይታሰባል። ተባል በ325 ዓመተ ምህረት በኒቅያ ከተማ ወይም ዛሬ ተርኪ ላይ የምትገኝ ከተማ ናትእና ከዚህ የወጡ አባቶች ናቸው የረቱት። ለምሳሌ እነ ተፍጻሜ ተሰማዕት ቅዱስ ጴጥሮስ የአሪዮስ መምህር የነበረው እዚህ ቦታ ላይ ነው በሰማዕትነት ያለፈው። ለስክንድሮስም እዚህ ቦታ የነበረ አባት ነው። ቀጥሎም ደግሞ ቅዱስ አትናቴዎስ የእስክንድርያ ፓትርያርክ እዚህ ቦታ ነበሩ። ስለዚህ ጉባኤ ኒቅያን ስናስብ የእስክንድርያን ትምህርት ቤት ሳናስብ አናልፍም። ምክንያቱም ዘሩ ምስል በመለኮቱ በመለኮቱ ከአብ ጋር አንድነት ያለው በእግዚአብሔርነት በአምላክነት በፈጣሪነት በብርሃን ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነው የወለደ እግዚአብሔር ኢየሱስ ክርስቶስን አምላክነትን በስፋት ያስተማሩ ሊቃውንት የወጡባት ቦታ ናት። አርዮስን ተከራክረው የረግ ሊቃውንት የወጡባት እዚህ ቦታ ናት። በጉባኤውም ለእስክንድሮስ አፈ ጉባኤ ነበረ፣ እሱም የእስክንድርያ ፓትርያርክ ነበረ። እንደገና ደግሞ ጉባኤ ኤፌሶን በተደረገ ጊዜ ንስጥሮስ ሁለት አካል ሁለት ባህሪ ሲል፣ ኢየሱስ ክርስቶስ አንድ አካል አንድ ባህሪ መሆኑን ያስተማረው ቅዱስ ቄርሎስን የነበረባት እዚህ ቦታ ላይ ናት። ድንግል ማርያም ደግሞ ወላዲት አምላክ ቴዎቶኮስ የሚለው የመጀመሪያው ታላቁ አምድ ሃይማኖት የምንለው ብርሃነ ቤተክርስቲያን የምንለው ቅዱስ ቄርሎስ የወጣባት እና ቅዱስ ዲዮስቆሮስ የነበሩባት እና በርካታ ሊቃውንት የነበሩባት እች የተቀደሰች ቦታ እንግዲህ እኛም ደግሞ ማርቆስ አባታችን እስክንድሪያ እናታችን ልንል መሰረት የሆነችን ታላቅ ቦታ ላይ ነው የምንገኘው። ክቡራንና ክቡራት በመላው ዓለም ይህን ይህን መርሃግብር የምትከታተሉ ከዚህ በመቀጠል ቀጥታ ወደ ቅዱስ ማርቆስ መካነ መቃብር ወስዳቸዋለሁ። እዛም ቦታ ላይ ደግሞ ቅዱስ ማርቆስ እንዴት አጽሙ ወደ ጣሊያን እንደሄደ የምነግራችሁ ይሆናል። ግን ከዛም በፊት ቢሆን ማስረዳት ከተቻለ እንግዲህ ቅዱስ ማርቆስ የከበረ አጽሙ እዚህ ነበረ። ብዙ ህሙማን ይፈወሱበት ነበር እየዳሰሱ። የእስከንድርያ ቤተክርስቲያን ለአጽመ ቅዱሳን ያላት ክብር በጣም ይታወቃል። በምንሄድበት ቦታ ሁሉ የምናየው ነው። ነገር ግን በዘጠነኛው ክፍለ ዘመን ላይ ነጋዴዎች የቅዱስ ማርቆስን አጽም የከበረ አጽሙን በአሰማ ቆዳ አድርገው አታለው በሜዲትራኒያን አስወጥተውት ነበረ። በኋላ ግን በ1968 ዓመተ ምህረት አባሲያ ያለው የቅዱስ ማርቆስ ካቴድራል በታነጸ ጊዜ

ጣሊያኑ ፖፕ ጋር በመነጋገር የቅዱስ ማርቆስ የከበረ አጽሙ እንዲመጣና አባሲያ ባለው ካቴድራል እንዲያርፍ አድርገዋል። ያም ቢሆን እንደገና ደግሞ የተወሰነ ከፊል አጽሙ ደግሞ ወደዚህ የተቀደሰ ቦታ መጥቶ ከሰባ ሁለቱ አርድዕት ቁጥሩ የሆነው የቅዱስ ማርቆስ ከወርቅ ከእንቁ የከበረ አጽሙ፣ አጽመ ቅዱሳን ሙታን የሚያነሳ ነው ኤልሳን አጽምና የሆነውና በቤተክርስቲያናችን አጽመ ቅዱሳን በጣም የከበረ በመሆኑ የተቀደሰ ሰውነቱ እዚህ ቦታ ላይ በክብር ተመልሶ እንዲያርፍ ሆኗል። ስለዚህ እዚህ ቦታ መታችሁ ከቅዱስ ማርቆስ ረዴት በረከት እንድታሳተፉ ከነበሩት ሊቃውን ከነበሩት ቅዱሳን ሁሉ በረከት እንድታሳተፉ መልእክቴ ነው። የመጣ ነው በቀርሜሎስ አስጎብኚ ድርጅት ነው። እንግዲህ ብዙዎች ይህን ቦታ ካላያችሁ፣ በተለይ አባቶቻችን መታችሁ ይህን ቦታ አይታችሁ ብዙ ምስክር እንድትሆኑ መልእክቴን አስተላልፋለሁ። አሁን ወደ ቅዱስ ማርቆስ መካ

መጥቷል ታዩት። የተቀደሰ አጽሙ ነው የኢሳስ ሙታስ ቷል መጽሐፈ ነገሥት ላይ እንደምናነበው አስባችሁታል። ቁጥሩ ከሰባ ሁለቱ አርድእት የሆነው የቅዱስ ማርቆስ የከበረ ስለሚት እዚህ ይገኛል። በዙሪያ ሁሉ ብዙ አጽመ ቅዱሳን ታገኛላችሁ። እዛም አጽመ ቅዱሳን አለ፣ እዚህም አጽመ ቅዱሳን አለ። ከታሪክ የቅዱስ ማርቆስ ደግሞ የተለየ ነው። እኔም እንግዲህ ስሜዋለው ተሳለኝዋለው ለበረከት ማዓዛውን አስችታለው በዚህ ውስጥ ስታሸቱ በጣም ልዩ መዓዛ ነው የሚወጣውና እጅግ ነፍስን ደስ የሚያሰኝ ነው። በቅዱስ ማርቆስ ረድኤት በረከት ይደርብን። ብዙ የሱን በረከት ለማግኘት የሚመጡ ከመላው ዓለም ምእመናን እየጠበቁ ስለሆነ እኔ እዚህ ሊያበቃለሁ። ሰላም እግዚአብሔር

በቅዱሳት ስዕላት የተመላ ነው። እዚህ ላይ የአምላክ እናት የቅድስተ ቅዱሳን የድንግል ማርያም ስዕል እጅግ ውብ በሆነ መልኩ ተስሏል። እንግዲህ ቅድስት ድንግል ማርያም ከ ሀምሳ ወር ወደ መቶ የሚደርሱ የተለያዩ አይነት ስዕላት አሏት። እዛ ላይ በግሪክኛ የተጻፈው ኤምፒ የሚመስለው ሚቴራ ማለት ነው። ሚቴራ ማለት እናት ለማለት ነው። እዛ ጋር ቴዎ ማለት ታኦስ ማለት ነው። ኢቴራ ታኦስ ማለት ወላዲተ አምላክ ማለት እና እነ ቅዱስ ቄርሎስ የነበሩበት ቴዎቶኮስ ወይም ወላዲተ አምላክ መሆኗን የሚያስረዳ ነው። ይህም ይገርማል። እዚህ ጋር ደግሞ የምናየው የቅድስት ካትሪና ስዕል ነው። እንግዲህ የቅድስት ካትሪና እንገዳም ሲናም ስንወጣ የምናየው ይሆናል። የና አባ አንጦንስ፣ የና አባ ጳውሎስ፣ የተለያዩ ቅዱሳን እና ቅዱሳት ስዕላት ይገኛሉ። እጅግ ውብ የሆነ ቤተመቅደስ ነው። መንበረ ማርቆስ የመጀመሪያዋ መንበር ወይም የመንበረ ጵጵስና ማለት እንችላለን በእስክንድርያ ቤተክርስቲያን። ስለዚህ እዚህ ቦታ ሁላችንም መተን ቅዱሳት ስዕላትን ራሱ ማየት ራሱን የቻለ ትልቅ ትምህርት ነው። እዚህ ጋር የቅዱስ ማርቆስን መንበር መሆኑን የምታውቁት የነሱ መጋረጃው ላይ ይስሉታል። መጋረጃው ላይ የሚሳለው ስዕል ምንድን ነው? መንበሩ የሱ መሆኑን የሚያመለክት ነው። እና በተለያዩ ገዳማት በተለይ ግብጽ ስትሄዱ መጋረጃው ላይ የቦታው መንበር እና ቅዱስ ወይም ቅዱስ ክርስቶስ አብራት ወስላለች። ይህ ክብር ባለቤት ጌታችን የመድኃኒታችን ኢየሱስ ክርስቶስ የአልፋና ኦሜጋ እሱ ስዕሉ ነው። የተለያዩ ቅዱሳት ስዕላትን እንመለከታለን እና በቅዱሳት ስዕላት የተዋበ የአማረ የሚያረጋጋ እጅግ እጅግ የተቀደሰ ቦታ ላይ ነው። ስለዚህ ያለ ነው ሁላቸውም እዚህ ቦታ በመምጣት አራት ወንጌላውያን እናያለን እንግዲህ አንበሳው ማርቆስ መሆኑን እዚህ ላይ ተስለው እናያለን። ማቴዎስ በሰው ፊት ይመሰላል። ማርቆስ በአንበሳ ፊት ይመሰላል። ሉቃስ በላም ፊት ይመሰላል። ዮሐንስ በንስረ ፊት ይመሰላል እና ምክንያቱም ማቴዎስ በሰው ፊት ባለው መልአክ መመሰሉ ወልደ ዳዊት ወልደ አብርሃም ብሎ የዳዊት ልጅ አብርሃም ልጅ ብሎ የጌታን ዳዊት ልደቱ ስለጻፈ በሰው ይመሰላል። ቅዱስ ማርቆስ በአንበሳ መመሰሉ አንበሳ ለላም ጌታው እንደሆነ እንደሚሰብረው እሱም ግብፅ ድረስ መጥቶ የላምን አምልኮት ያጠፋ በመሆኑ ከኪሩቤል መካከል በገጽ አንበሳ ሳ ይመሰላል። ሉቃስ ደግሞ በላም ፊት መመሰሉ ከኪሩቤል መካከል ከሱራፌል መካከል በላም ፊት መመሰሉ ጌታችን በከብቶች በረት መወለዱን የሚያስተምር በመሆኑ ነው። ዮሐንስ ደግሞ በንስር ፊት መመሰሉ ንስር መጥቆ ወደ ላይ እንዲወጣ እሱም አካል ከልውና ተገልጦለት የመጀመሪያው የፍጻሜው የብቃት ደረጃ ላይ ንጽሐ ልቡና ላይ ደርሶ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር፣ ቃልም እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነው ያለ እርሱ ምንም የሆነ የለም በማለት በማስተማሩ በንስር ፊት ይመስላል። እነዚህን ሁሉ ቅዱሳት ስዕላት እራሳቸውን የቻሉ ትምህርት ናቸው። እና እንግዲህ መንበረ ማርቆስ መታችሁ ይህን በረከት እንድታገኙ የመጨረሻ መልእክቴን አስተላልፋለሁ። እንግዲህ እስክንድርያን ከተማ ምንድናት፣ ሜዲትራኒያን ባህር ደግሞ ምንድን ነው የሚለውን ከተማውን ስናይ ማቀርብላችሁ ይሆናል አለ ተስማል ስትምሪውማ ግዛ ጀመሪያ በቅዱስ ማርቆስ መንበር እዚህ ነው። ቅድም በሰው ነዙ የተወሰነውን ቅድም አይተን ነበረው። አሁን ደግሞ በዚች ደረጃ ወረድን የምናየው ቅዱስ ማርቆስ ራሱ ያለበት ስፍራ ነው እንግዲህ በመጣ ጊዜ እዚ የተከፈሰ ቦታ ቦታ እንደምሳሉት የቅዱስ ማርቆስ ስዕል እዚህ ጋር ይታያል። በዚህ ጋር ደግሞ በምታዩት ቦታ ስንመለከት የከበረ ከከበረ ስጋው እዚህ ውስጥ ደግሞ እንዲያ ተመርቋል ማለት ነው። ስለዚህ ቅድም ከዲናዋስ ነው በተወሰነ መልኩ እዛ ተቀምጧል። እንግዲህ አጽመ ቅዱሳን በተለያየ መልኩ ነው የሚከፋፈለው። ጥፍሯ አንዱ ቦታ ሊቀመጥ ይችላል፣ የእጇ አካል የተወሰነ ቦታ ሊቀመጥ ይችላል። እና በዚህ መልኩ ነው እንግዲህ አጽመ ቅዱሳን ለበረከት ቅዱስ ማርቆስ በተሰየሙ አብያተ ክርስቲያናቱን የቅዱስ ማርቆስ ከሰውነቱ የተወሰነው ክፍል መላክ እና ኃይል ማግኘት ከአጽመ ቅዱሳን በእስክንድሪያ ቤተክርስቲያን የተለመደ በመሆኑ ነው። እንግዲህ ይህንን ካየን በኋላ ከመጀመሪያው ማርቆስ ጀምሮ እስካሁን እስካሉት ድረስ በተለይ ደግሞ እስክንድሪያ መንበር ላይ በነበረ ሰዓት ወደ ካይሮ ሳይዞር የነበሩት ሊቃነ ጳጳሳት ወይም ፓትርያርኮቻቸው ዝርዝር ወጣ ብለን የምናየው ይሆናል። አባ ሚባስ ክቡራን ተመልካቾቻችን እዚህ ቦታ የምታዩት እንግዲህ ከቅዱስ ማርቆስ የከበረ ሰውነት ካለበት ወጥተና እዚህ ላይ የምታዩዋቸው በሙሉ በእስክንድሪያ መንበረ ማርቆስ ላይ የተሾሙ ከማርቆስ ጀምሮ ከአስተማራቸው ጀምሮ ያሉት የፓትሪያርኮች ዝርዝር እዚህ ጋር ቢያንስ እስከ ሀምሳ ሶስት ወስጥ ሀምሳ አምስት ተጠቅሶ እናነባለን። እዚህ ላይ አንድ ነገር ላሳያችሁ እፈልጋለሁ በተለይ መጀመሪያ ሴንት ማርክ ይላል። ቅዱስ ማርቆስ መጥቶ ወንጌልን አስተማረ። ያው ወንጌላዊ ነው፣ እስከ ሰባሁለቱ አሉ አንዱ ነው። ቀጥሎ የሚታየኝ አንያኖስ ነው። አንያኖስ ጫማ ሰፊ የነበረ ነው እንደሚታወቀው፣ እና ቅዱስ ማርቆስ እዚህ በመጣ ጊዜ ጫማው ተበጥሶበት ነበረ፣ እና ለአንያኖስ ጫማዬን ስፋልኝ ብሎ ሰጠው። ያን ጊዜ አንያኖስ ጫማውን ሲሰፋ እጁን በወስፌ ሲወጋው ጮኸ። አንዱ አምላክ ብሎ ነው የጮኸው። እና ቅዱስ ማርቆስ ደግሞ ስለ አንዱ አምላክ ታውቃለህ ማለት ነው አለ። እንግዲህ የሰማውን ነው። ከዛ ማርቆስ አፈሩ ላይ ትፍ ትፍ ብሎ በምራቁ ለውሶ ባርኮ የወስፌ ወጋውን የአንያኖስን እጅ በቀባው ጊዜ አንያኖስ ሙሉ በሙሉ ከሕመሙ ዳነ። ከዚህ በኋላ ቅዱስ ማርቆስ እና ቤቴ ግባ አለው። ቅዱስ ማርቆስም የአንያኖስን ቤተሰቦች አስተምሮ አጠመቀ። ከዚህ አንያኖስን ኤጲስቆጶስ አድርጎ ሾሞታል ማለት ነው፣ እንደምታዩት ማለት ነው እና ኤጲስቆጶስ አድርጎ ሾሞ ብዙ ቀሳውስትን ዲያቆናትን ደግሞ አንያኖስ ሾመ፣ እና ቅዱስ ማርቆስ አይለየውም ነበረ ከአኒያኖስ ከዛ ቅዱስ ማርቆስ በሰማዕትነት ካለፈ በኋላ የእስክንድሪያን ቤተ ክርስቲያን በፓትሪያርክነት የመራው አኒያኖስ ነው። ከዛ በኋላ እያል ይወርዳል። በ83 አመተ ምህረት ላይ ነው አኒያኖስ ያረፈው። ይቀጥላችሁ ስትወርዱ እንደው ብዙዎቻችሁ የምታውቋቸው ለምሳሌ በኢትዮጵያ ቤተ ክርስቲያን በጣም የሚታወቁት መካከል ለምሳሌ 12ኛው ዲሜጥሮስ የምታዩት የባህር ሀሳቡ ሊቅ ቅዱስ ዲሜጥሮስ ጌታ በ230 አመተ ምህረት ላይ የአጽዋማትን በዓላትን ቀኖና የሰራን በጣም የምታውቁት ነው። ሌላው ደግሞ አስራ ሰባተኛው ፒተር ዘማርቲር ሰማዕቱ ወይም ተፍጻሜተ ሰማዕት የሰማዕታት ፍጻሜ እንለዋለን። ለምንድን ነው ይህን የምንልበት? ምክንያት ዲዮቅልጥያኖስ ምን ይል ነበር? በየቀኑ ሺ ሁለት ሺ አስር ሺ ሀያ ሺ ክርስቲያኖች ሳላስጨፈጭፍ ውይ አላድርም። ለምንድን ነው የሚያበዛቸው አያንሱም ሲል አይ ጴጥሮስ የሚባል ፓትርያርክ አላቸው። አንተ ሺህ ሁለት ሺህ ብታስገድል እሱ ሺህ ሁለት ሺህ ያስተምራል ያጠምቃል አሉት። እሱን አስገድለዋለሁ ብሎ ነበረ። ቅዱስ ጴጥሮስም ምን ያደርግ ነበረ? ከማርቆስ መቃብር እዚህ አሁን ከምታዩት እየገባ ኦ እጊዜው ረስያ ለደሜ ማየተመደመኩሎሙ ሰማዕታት አንጾኪያ የአንጾኪያ ሰማዕታት ፍጻሜ አድርገው በቃ እኔ መጨረሻ ልሙት፣ ከዚህ በኋላ ሰማዕታት አይኖቱ ሲል እዚህ የምናየው ቦታ ላይ አሜን ይላል። ቃል የወጣ ነበረ ከቅዱስ ማርቆስ ሰውነት ውስጥ እና እሱ ደግሞ የዚህ ጋ የምታዩት የ18ተኛው የአኪላስ የ19ኛው የእስክንድሮስ እና የሃያን መምህራቸው የነበረ ነው፣ አሪዎስን ጨምረው ማለት ነው እና በሰማዕትነት ያው የመጨረሻው ሰማዕት ሆኖ በ311 ዓመተ ምህረት ላይ ከዛ በኋላ እንግዲህ ያው የቆስጠንጢኖስ የጸጥታ ዘመን ለቤተ ክርስቲያን መጥቷል። የሚገርማችሁ አኪላስ አሪዎስን ከውግዘቱ ፈታ። ብዙ አልቆየም የምታዩት ነው፣ ወዲያው በ312 ላይ አርፏል። አያችሁ በመንፈቁን የተቀሰፈው ማለት ነው። ቀጥሎ ለእስክንድሮስ ተሾመ፣ አሪዎስን አወገዘው ለየው በዚህ ምክንያት ደግሞ አሪዎስ ቆስጠንቲኖስ ጋር ሄዶ ከሰሰው። በዚህ ምክንያት 318ቱ ሊቃውንት በኒቅያ ጉባኤ እንዲሰበሰቡ አዋሽ ታጉጆ በዛን ዘመን የነበረው ሀያኛው ፓትርያርክ አትናቴዎስ ያን ጊዜ ጸሐፊ ነበር ማለት ነው። ሊቀ ዲያቆናት ነበረ አሪዎስን አውግዘው ለይተው በ325 ዓመተ ምሕረት ላይ ኒቅያ በነበረው ጉባኤ ዘዕሩይ ምስለ አብ በመለኮቱ ከአብ ጋራ በመለኮቱ የተካከል አንድ የሆነ ብለው የኢየሱስ ክርስቶስን አምላክነት የመሰከሩ ሊቃውንት ነበሩ እና ከነዛ መካከል እንግዲህ አፈ ጉባኤ ወደ እስክንድሮስ 19ኛው ከማርቆስ ቀጥሎ 19ኛው የእስክንድርያ ፓትሪያርክ ነው በመቀጠል ያው አትናቴዎስ ሊቁ አትናቴዎስ ተተክቷል እና እነዚህን ሁሉ ዝርዝሮች መታየዋቸው እንግዲህ የፓትሪያርኮቻቸው ናቸው እስካሁን ወደ 118 ኛ ይመስሉኛል ፖፕ ታዋድሮስ እንግዲህ ይህን ዝርዝር እንደዚህ አስቀምጠው ሁሉም መንበረ ማርቆስ የመጣ ሁሉ የቅዱሳን ፓትርያርኮችን ስማቸውንና እረፍታቸው በዚህ መልኩ ይረዳል ለማለት ነው። እንግዲህ መኖረ ማርቆስ መጥታችሁ እንድትጎበኙ ሀሳብ አስተያየት ይንሰጣለው የመጣኑ በቀርሜሎስ አስጎብኚ ድርጅት ነው። እንግዲህ በተለያዩ ጉዞዎች ጥ በተለያዩ ጊዜ የሚደረጉ ጉዞዎችም አብራችሁ ተጉዛችሁ ይሄን ሁሉ ታሪክ እንድታውቁ እንድትረዱ መንፈሳዊ መልክቴን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቱረንት ተመልካቾቻችን፣ አሁን የምንገኘው በሜዲትራኒያን ባህር ዳርቻ በእስክንድርያ ከተማ ነው። እጅግ ታላቅ ከተማ በጣም ዝነኛ ድረጋት እና ስያሜዋን ያገኘች ከታላቁ ንጉሥ እስክንድር ነው። ንጉሥ እስክንድር እንግዲህ ቅድመ ልደተ ክርስቶስ 333 ዓመት ወደኋላ የሚሄድ ታላቅ ዝነኛ ንጉሠ ነገሥት ነው። ይህ ንጉሰ ነገስት በእውነት የንጉስ ፊሊፕ ሁለተኛ ልጅ ነው። እ በዘመኑ ገና በህፃንነት እድሜው አሪስቶትል ጋር ኮት ፍልስፍናን ተምሯል፣ ህክምናን ተምሯል፣ የጦር ስትራቴጂን ተምሯል እና ገና በህፃንነት እድሜ በለጋ እድሜ እያለ ነው በእውነት በእውቀት ላይ እውቀት እያገኘ የመጣው። በሀያ ዓመቱ አባቱ ባረፈ ጊዜ ንጉሰነገስት ሆነው መቄዶኒያ ላይ ተሾመ። በጣም በጦር ጀብዱ የታወቀ ስለነበረ ባጠቃላይ ሀገር ውስጥ የተበታተነውን ነገር አንድ አደረገ። እንደገና ፐርሺያ ሄዶ ዳሬው ሶስተኛ ድባቅ መጥቶ ጠቅልሎ እንደገና ወደ እዚህ ቦታ ነበር የመጣው። እንግዲህ ማይቅጽራ ማይሀጹር ይላታል የእኛ መጽሐፍ። በውሃ የታጠረች የተከበበች ናት። እንግዲህ እዚህ በደረሰ ጊዜ ብዙ ሰዎችን በፈርሸዋን አገዛዝ ተማረው ስለነበረ እስክንድርን ደግፈውታል። እዚህ በገባ ጊዜ የፍልስፍና ማዕከል ያደረጋት የግሪክ ቋንቋ በስፋት እንዲነገር አደረገ። ትልቅ ቤተመጻሕፍት አቋቋመ። ያውም የፍልስፍና ምርምር የሚደረግባት ብዙ በፓፒረስ የተጻፉ መጻሕፍት በዚህ ቦታ ይገኙ ነበረ። እንደገና አሁን ሞደርን ጂፒኤስ እንደሚባለው በተለይ መርከበኞችን ሊረዳ የሚችል ትልቅ የብርሃን ማማ አድርጎ በተለይ ቀን በፀሐይ ነጸብራት እንዲያበራ፣ ሌሊት ደግሞ የእሳት ትንጥቃጭ የወጣ ወደ ላይ መርከበኞች እንዲመራ አደረገ። ግሪክን ግሪካዊ እውቀቱን እዚህ እንዲፈሳ አድርጎ እቺ እንግዲህ የሚዲትራኒያን ባህር ለሮማ በሉት ባህል አረብ ባህል በሉት ለግሪክ ባህል በሉት ራሱ ለፈርዖናዊ እንቅስቃሴ በሉት ለዚህ ሁሉ ማይከልና ማይቀፍ የነበረች ታላቅ ቦታ ላይ ነው የምንገኘው። እንግዲህ ወደ ሀገራችን ወደ ኢትዮጵያ ሊመጣ ፈልጎ ነበረ። ነገር ግን ኒኳላ ቅንዳቄ አስፈራርተው በሴት ከምሸነፍ ብሎ እንደተመለሰ፣ መጨረሻም እንደያዘችው በኋላ ግን ድል አድርጌ ስመጣ አንቺንም ባገባ ማን ነበር ብሎ እንደተመለሰ። ከዚያም ወደ ህንድ ተሻግሮ ህንድን ከገዛ በኋላ በ32 አመቱ ሞተ። ነገር ግን መቃብሩ እስክንድሪያ የሚሆን ምኞት ስለነበረ ወደ እስክንድሪያ መጥቷል። ግን መቃብሩ ቦታው አይታወቅም የሚሉ ታላላቅ ታሪክ ጸሐፍት አሉ። አሁን የሚገኘው ታላቁ ንጉሥ እስክንድር ከተማዋን ባቋቋመባት ፍልስፍናን ባስፋፋባት ፓላጓ እስክንድሪያ ወይም አሌክሳንድሪያ ከተማ ነው። እንግዲህ እስክንድርን ስናስብ ፍልስፍና ምስ እናስባለን። እስክንድርን ስናስብ የጦር ጀብዱን እናስባለን። ይህ ባህር ባህር ብቻ አይደለም። እስክንድር ብቻ አይደለም የመጣባት ወንጌላዊ ቅዱስ ማርቆስም በበት ጀርባውን በመርከብ መጥቶባታል። የመጣው ግን ነጋዴ ሆኖ ሊነግድ አይደለም ወይም ጦረኛ ሆኖ እንደ እስክንድር ሊዋጋ ሳይሆን ብርሃን ወንጌልን ይዞ የምስራችን ወንጌል ይዞ መጥቷል እና አዲስ ቦታ ላይ እኛ ያረፈበት ቦታ ላይ እግሩ ረግጧታል ማለት ነው። እዚህ በመንገድ ሲጓዝም ደግሞ ከባህር ጉዞ ወደ የብስ ጉዞ ሲሸጋገር ጫማው በተበጠሰን ጊዜ አኒያኖስ ጋር ሄዶ ጫማ ሰፊ ነበረ፣ ጫማ ይንስፋልኝ አለው። ጫማውን ሲሰፋ በወስኬ እጁን ሲወጋው ደማ፣ አንዱ አምላክ ብሎ አኒያኖስ ጩኸት። አንዱን አምላክ ታውቀዋለህ ቆይኔ የልፈውስ እሱም አንዱ አምላክ የተባለ እግዚአብሔር አብ ነው። ተቀዳሚ ተከታይ የሌለው ንሱ እግዚአብሔር ወልድን ምድር ላይ ልኮታል ብሎ ምራቁም መሬት ላይ ከፍቶ አሸዋ ሰርቶ ተወሰው ከዚያ ቤቱ ሄዱ አጥምቆታል። እና ሁለተኛው ፓክሪ ያረካቸው አንያኖስ ይባላል። ይህን ሁሉ ስጦታ የሰጠው እንግዲህ የሜዲትራኒያን

እንግዲህ አባቶቻችን ይህንን ባህር የተጠቀሙበት እናት ማቴዎስ፣ ሌሎችም አባቶቻችን ለወንጌል ሙገት ለጉባኤው ዝውውር በጀግንነት የታዩበት ሀገር ነውና፣ ዛሬ ይቺ ሀገር እንግዲህ እንደዚህ ቱሪዝም የምታስተናግድበት ዋናው ነገር መንፈሳዊ ውቅሯ ተጠብቆ በእውነት ለመናገር ነውና የግብፅ ቤተክርስቲያን በጣም በጣም ጠንካራ ነች። እንግዲህ ምሳ የበላ ነው በዚህ ሬስቶራንት ነው። ስለ ሁሉም ነገር እግዚአብሔር ይመስገን።